ስብሃት ለእግዚአብሔር ያነ ዘፈጠረ ከመናም ልኮ እናመልከው ዘንድ ለፈጠረን ለልዑል እግዚአብሔር ክብር ምስጋና ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም የምትገኙ፣ እግዚአብሔር በፍጹም ፍቅሩ የወደዳችሁ፣ እግዚአብሔር የደም ዋጋ የከፈለላችሁ ሁላችሁም ኦርቶዶክሳውያን ክርስቲያኖች በእግዚአብሔር ስም እንደምን ሰነበታችሁ? አሜን ቸርነቱን ያላጎደለብን ምህረቱን ያላራቀብን በፍጹም ፍቅሩ አብዝቶ የወደደን እግዚአብሔር አምላካችን ስሙ የተመሰገነ ይሆንልን አምላክን የወለደችልን የባህሪያችን መመኪያ የመዳናችን ምክንያት የባህሪያችን መመኪያ ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሆንልን እግዚአብሔር ያከበራቸው ምድራውያን ቅዱሳን፣ ሰማያዊ አመላእክት፣ ቅዱስ መስቀሉን ጨምሮ ሁላቸውም የተመሰገኑ ይሆኑልን። እግዚአብሔር እንደወደደ እንደፈቀደ በዘመን ላይ ዘመን በቀን ላይ ቀን በሰዓት ላይ ሰዓት እየጨመረልን አብይ ጾምን በበጎ ሁኔታ ጀመርንና እነሆ ለአምስተኛው ሰማይ ለአምስተኛው ሳምንት በቅተናል። እግዚአብሔር ስሙ የተመሰገነ ይሆንልን። አምስተኛው ሳምንት ደብረ ዘይት ይባላል። ስያሜውን የሰጠው ሊቁ የቤተ ክርስቲያን ብርሃን ቅዱስ ያሬድ ነው። አምስተኛው ሳምንት ደብረ ዘይት ተብሏል፣ ወይም እኩለ ጾም ይባላል። በአጭሩ ደብረ ዘይት የተባለበትን ምሥጢር እንመለከታለን። እንግዲህ ደብረ ዘይት ማለት ደረቅ ትርጉሙ ስንመለከተው ወይራ የበዛበት የወይራ ቦታ፣ ወይራ የሚበቅልበት ተራራ ማለት ነው። የቦታ ስም ነው። የሚገኘው ኢየሩሳሌም ነው። ይህ ቦታ ድንቅ ቦታ ነው። ክርስቶስ ብዙ ጊዜ አስተምሮበታል። ቀን እያስተማረ ውሎ ማታ ያድርበት የነበረ ተራራ ነው እና በሱ ነው የተሰየመው። ብዙ ሰፊ ምስጢር አለው። በዚህ ቀን ምን እናስባለን? በደብረ ዘይት ምን እናስባለን? ምን እንዘክራለን ሲባል ክርስቶስ ከነገረን ተነስተን ትንሽ ነገሮችን እንመለከታለን። አንድ ቀን እግዚአብሔር አምላካችን እንደ ልማዱ ማስተማር ሲጀምር፣ ቀን ነው ክርስቶስ ቀን ቀን ቤተ መቅደስ ያስተምራል። ማታ ማታ የሚያድረው ደብረ ኤሌወን በሚባል በደብረ ኤሌወን ይለዋል ቅዱስ ያሬድ። ኤሌወን በሚባል የደብረ ዘይት ዋሻ ነው የሚያድረው። እና የቀን ግብሩ ማስተማር ነው፣ የሌት ግብሩ መጸለይ ነው እና በቀን ግብሩ ሊያስተምር ደብረ ዘይት ተራራ ተቀምጦ ሳለ ሐዋርያት ክርስቶስን ጠይቀውታል። ቅዱስ ያሬድ እንደሚለው እንዘ ይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳኢሁ ቁኬ ኢያስሕቱክሙ ወንበሩ ድልዋኒክሙ ብሏቸዋል። ምንድን ነው ስንመለከተው በማቴዎስ ወንጌል ምዕራፍ ሃያ አራት ዘርዘር ብሎ ተቀምጧል። የእነሱ ጥያቄ ሁለት ጥያቄ ነው ያነሱለት። ሁለት ጥያቄ ጠይቀውታል ክርስቶስን። ሁለት ጥያቄ፣ ጥያቄው ምንድን ነው ብለን ስንመለከት፣ ሁለት ጥያቄ። አንደኛው ይህንን ዓለም ለማሳለፍ መቼ ትመጣለህ የሚል ጥያቄ ነው። ሁለተኛው ጥያቄ የዚህ ዓለም መጨረሻ ምልክቶች ምንድን ናቸው የሚሉ ሁለት ጥያቄዎችን ጠይቀውታል። ንግረነ በምን ይከውን ተአምሪሁ ለምጽአትከ ብለው ጠይቀውታን ክርስቶስን ማለት ነው። እና እግዚአብሔር አምላካችን መልሶላቸዋል። ዑቁ ከመ ኢያስሕተክሙ መጀመሪያ ዝርዝር ጉዳዩን ከመንገሩ በፊት ማንም እንዳያስታችሁ ተጠንቀቁ ብሏቸዋል። ተጠንቀቁ። ከዚያ በኋላ መጠነኛ ምልክቶችን ነግሯቸዋል፣ አስተምሯቸዋል። መጠነኛ ምልክቶች ስንመለከት? አንደኛው ብዙሃን ይመጹ በስሜ እንዘ ይብሉ አነ ውእቱ ክርስቶስ። በእኔ ስም እኔ ልመጣ ስቃረ እኔ ልመጣ ትንሽ ጊዜ ሲቀር ከኔ ቀደም ቀደም ብለው እኔ ክርስቶስ ነኝ እያሉ የሚመጡ አሉ። እወቁባቸው፣ ተጠንቀቁባቸው ብሏል ክርስቶስ። ይሄ በዘመናችን በእኛ ዘመን እንዲህ አይነት ክርስቶስ ነኝ ያለ ሰው በኢትዮጵያ ምድር ባንመለከትም ቀደም ባለው የአባቶቻችን ዘመን ታሪክ ነበረ፣ ተመዝግቧል። በአጼ ዘድንግል በሚባሉት ንጉሥ በነገሱበት ጊዜ ክርስቶስ ነኝ የሚል ሰው መጥቶ እንደነበር ታሪክ መዝግቦ አስቀምጧል። ሲመጣ ሰላሳ ስድስት ሴቶች አብረው ተከትለዋል። ሰባ ሁለት አርድእት አሉ፣ አስራ ሁለት ሐዋርያት ናቸው የተባሉ መቶ ሀያ ቤተሰቦችን አስከትሎ የመጣ ሰው እንደነበረ ታሪክ ይነግረናል። እና በዛን ሰዓት ንጉሱ አስጠርተው ምንድነህ፣ ማነህ ሲሉት እኔ ኢየሱስ ክርስቶስ ነኝ ብሎ ነግሯቸዋል። እንዴት ሲሉት ቀድሞ ከድንግል ማርያም ተወልጀ ነበረ፣ ዛሬ ደግሞ ከእስራኤል እንጂ ከእኛ መሽ ተወለደ እንዳይሉኝ ሀበሻዎች ከመርዓተ ወንጌል ተወለድሁ ብሎ እንደነገራቸው ታሪክ አስቀምጧል። እሳቸውም በሰይፍ አስመትተውታል። እና በሰይፍ ካስመቱት በኋላ እነዛ ተከትሎ የመጡት ደቀ መዛሙርት አምላካችንን በግፍ ገደሉት፣ እሱ ግን ከሞት ተለይቶ ተነሳ ብለው ሳይነሳ ስጋው ደሙ ጭምር በስሙ ማቁረብ ጀምረው ነበረ። ስጋሁ ለአምላክነ ዘነሳ መርአተ ወንጌል እግዝእትነ እያሉ ያቆርቡ እንደነበረ ታሪክ መዝግቡ አስቀምጦልናል። እንደ የውሸት መሲሆች ሀሳዊ መሲህ የሚባሉት በዘመናት መካከል እየተነሱ ያሉ ጉዳዮች ናቸው እና ከዚህ እንድንጠነቀቅ ክርስቶስ አንዱ ምልክት የነበረ እሱ ሊመጣ ሲል እንደ አይነት ነገር እንደሚፈጠር ማለት ነው። ሁለተኛው ጦርነት ነው። ጦርነት አይተረክም በዚህ ዘመን ያው፣ መጽሐፉን መመልከት ነው። የማቴዎስ ወንጌል ምዕራፍ 24 ተቀምጧል። ጦርነት ነው ሁለተኛው ምልክት። ሶስተኛው ምልክት የህዝብ የመንግስት ግጭት የምድር መነዋወጥ፣ የረሃብ የቸነፈር፣ እንዲህ የመሳሰሉ ችግሮች እንደሚፈጠሩ ክርስቶስ ለሐዋርያት ነግሯቸዋል። ተከስተዋል። ከዚህ በኋላ ዘርዘር ያሉ ብዙ ነገሮች ተናግሯል ክርስቶስ። ሰው እርስ በርሱ እንደሚጣላ ፍቅር እንደሚጠፋ፣ እንደማይጓድር ተላልፎ እንደሚሰጣጥ ይህን ሁሉ ብሏል። ከዚህ በኋላ ግን የእኛ መከሰሻ የሚሆንብን ነገር አንድ ነገር ብሏል ክርስቶስ፣ ሊመጣ ሲቃረብ የመንግስት ወንጌል በአህዛብ አህዛብ ባሉበት ሀገር ጭምር ሳይቀር ይሰበካል ብሏል ክርስቶስ። እኔ ልመጣ ስቀርብ ሌላኛው ምልክት ወንጌል ይሰበካል፣ አይቀርም። ተወደደም፣ ተጠራም፣ የሁሉንም ተጠላም፣ የሁሉንም ቤት እያንኳኳ ወንጌል በየቤቱ ቤቱ ይገባ ብሏል ክርስቶስ። አዎ፣ በዚህ ሰዓት ቤተ ክርስቲያን መሄድ ባንችል እንኳን በየትኛውም ሰዓት ስልካችንን ስንከፍት፣ ዩቲዩብ ስንገባ፣ ቴሌግራም ስንገባ፣ ቀድሞ የሚመጣልን የአባቶቻችን ስብከት ነው። ይሄ እግዚአብሔር እኛን ለምስክር እንደሆንብን ያደረገብን ነገር ነው። ክርስቶስ አልሰማንም ማለት አይቻልም። የዛ ጊዜ የራሳችን የስሜት ህዋሳቶች ይከሱናል። ጆሮአችን ይከሰናል፣ አይናችን ይከሰናል ማለት ነው። አይተነው ብናልፈው አይን ይከሳል፣ ሰምተን ብንተው ጆሮ ይከሳል ማለት ነው። እነዚህ የስሜት ህዋሳት ክርስቶስ ሲመጣ ለኛ ከሳሽ ምስክር ሆኖ የሚቆሙብን የራሳችን አባላተ ስሜቶቻችን ናቸው ማለት ነው እና ክርስቶስ እነዚህ ምልክቶች ነግሯቸዋል ከዚህ በኋላ ዝርዝር ያሉ ብዙ ምልክቶች አሉ። እነሱ የፈለጉት ሐዋርያት ማወቅ የፈለጉት በመሰረቱ የሚመጣበትን እለት ነበረ። በግልጽ ግን አልነገራቸውም እና ምን አላቸው? በማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ ስንመለከት ትግሁ እንከ እስመ ኢተአምሩ እለታ ወሰዓታ እንተባቲ መጽእ ወልደ እጓለ እመሕያው፣ የሰው ልጅ ክርስቶስ የሚመጣበትን ቀን አታውቁምና ሰዓቱን፣ በግልጽ ማለት ነው አታውቁምና ተጠንቀቁ። እንግዲህ ስንመለከት ሁለት ቀጠሮዎች አሉ ሁለት ቀጠሮዎች አሉ። ክርስቶስ ከሰው ጋር ያደረጋቸው ሁለት ቀጠሮዎች አሉ። አንደኛው የመጀመሪያው ቀጠሮ ከአዳም ጋር ያደረገው ቀጠሮ ነው። እሱ የታወቀ ቀጠሮ ነው። አምስት ሺህ አምስት መቶ ዘመን ሲፈጸም እመጣለሁ፣ እወለዳለሁ፣ ያው ተወልጄ አድንሃለሁ ነበር። ተፈጽሟል። አምስት ሺህ አምስት መቶ ዘመን የተቆጠረ ነው። ይሄኛው ግን የታወቀ ጊዜ አይደለም። ይመጣል። ክርስቶስ የሚመጣበት ጊዜ ይታወቃል፤ በዘመነ ዮሐንስ በወርሃ መጋቢት በሀያ ዘጠኝ ቀን ለዕለተ እሁድ በመንፈቀ ሌሊት ይሄ የሚመጣበት ጊዜ ነው። ግን የትኛው ዘመነ ዮሐንስ፣ የትኛው መጋቢት፣ የትኛው ሀያ ዘጠኝ የትኛው ዕለተ እሁድ እንደሆነ አይታወቅም። ስለዚህ የቀጠሮውን ሰዓት ስንለካው ከመጀመሪያው የአሁኑ ያጥራል። የመጀመሪያው አምስት ሺ አምስት መቶ ዘመን ነው። የሁለተኛው ቀጠሮ ግን ዓለም ራሷ የምታልፍበት ጊዜ ይታወቃል። ከሰባት ሺ ዘጠኝ መቶ ሰማንያ በኋላ አትቀጥልም። ስለዚህ ክርስቶስ የሚመጣበት ጊዜ በእነዚህ ጊዜያት ነው ማለት ነው። ስለዚህ ነው መቼ እንደሚመጣ ስለማናውቅ ተጠንቀቁ ተብለን የተነገረን ማለት ነው። እና እግዚአብሔር አምላካችን ይህንን በመሰለ መንገድ አስተምሮናል፣ ነግሮናል። መዘጋጀት፣ መጠንቀቅ፣ ንስሐ መግባት፣ ስጋውን መብላት ደግሞ መጠጣት፣ በአጠቃላይ ሐዋርያትን መስሎ ክርስቶስን በእግር መከተል፣ በግብር መምሰል ከኛ የሚጠበቅ ስራ ነው ማለት ነው። እንዲህ ሲሆን ክርስቶስ ይመጣል፣ ያው መቃብር ይከፈታል፣ ሙታን ይነሳሉ፣ በክብር እናደርጋለን ማለት ነው። እንግዲህ አምስተኛው ሳምንት ሲባል ብዙ ትምህርት ያለው ነው። ከረዝሙ ባጭሩ፣ ከብዙ በጥቂቱ ግን የበዓሉን ሁኔታ ለማስታወስ ያክል ይህንን ካልን ደብረ ዘይትን እግዚአብሔር አምላካችን በቸርነቱ በጎ በጎውን አስበን እንድናሳልፈው የሚማር ሕሊና እንዲኖረን የእሱ ፈቃድ ይሁንልን። መንግስቱን ያወርሰን። እግዚአብሔር አምላካችን ስላስተማረን ስለመከረን ስሙ የተመሰገነ ይሁን። ይቆየ